ሰላም ጤና ይስጥልን። ከማሻ ኤፍኤም 38 የሰዓቱን ዜና ወደ እናንተ እናደርሳለን። በቅድሚያም አርስተ ዜና ድጋፍ በማጣት ተማሪዎች ከትምህርት ገበታቸው እንዳይቀሩ ሁሉም የበኩሉን እንዲወጣ የሸካ ዞን ምክር ቤት መጠየቁ፣ የትምህርት ስብራት ለመጠገን ምቹ የመማር ማስተማር ሁኔታዎችን መፍጠር ያስፈልጋል መባሉ በቱሪዝም ዘርፍ የሚስተዋሉ ችግሮችን ለመፍታት ጠንካራ የምርምርና ጥናት ስራዎች ወሳኝ መሆናቸውን የቱሪዝም ሚኒስቴር ሰላማዊት ካሳ መግለጻቸው፣ በዘንድሮ የትምህርት ዘመን የኒውክሌር ምህንድስና ትምህርትን በሁለተኛ ድግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ማስታወቁ፣ የማላዊ ቀድሞ ፕሬዚዳንት ፒተር ሙታሪካ የባለፈው ሳምንት ፕሬዚዳንታዊ ምርጫ አሸናፊ መሆናቸው ተገለጸ የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ልጅ አለማሞ ነኝ። ድጋፍ በማጣት ተማሪዎች ከትምህርት ገበታቸው እንዳይቀሩ ሁሉም የበኩሉን እንዲወጣ የሸካ ዞን ምክር ቤት ጠየቀ። የሸካ ዞን ምክር ቤት የትምህርት ቁሳቁስ መግዛት ለማይችሉ ተማሪዎች የመማሪያ ቁሳቁስ ድጋፍ አድርጓል። የሸካ ዞን ምክር ቤት ምክትል አፈ ጉባኤ ወይዘሮ ደብሪቱ ዳችቶ ምክር ቤቱ ከተሰጠው የስራ ማስኬጃ በማሻ ወረዳና ማሻ ከተማ አስተዳደር አቅም ላጠራቸው ተማሪዎች የመማሪያ ቁሳቁስ ማስረከባቸውን ተናግረዋል። ዛሬ ላይ ድጋፍ በማጣት ከትምህርት ገበታቸው የሚቀሩት ተማሪዎች ለአካባቢውና ለአገሪቱ አስፈላጊ የሆኑ ዜጎች መሆናቸውን ተገንዝበን ድጋፍ ማድረግ አለብን ሲሉ ነው ምክትል አፈጉባኤዋ የተናገሩት። መንግስታዊ ያልሆኑ ድርጅቶች ብቻ ናቸው ድጋፍ የሚያደርጉት ከሚለው እሳቤ በመውጣት ሁሉም መስሪያ ቤቶች በየአመቱ እቅድ በመያዝ ለተማሪዎች ድጋፍ መስጠት መለመድ አለበት ነው ያሉት ወይዘሮ ደብሪቱ በድጋፍ ቦታ ላይ የማሻ ወረዳና የማሻ ከተማ ምክር ቤት አፈ ጉባኤዎችም የዞኑን ምክር ቤት ተሞክሮ በመውሰድ ድጋፍ እንደሚያደርጉም ተናግረዋል። ድጋፍ የተደረገላቸው ተማሪዎችና የተማሪ ወላጆች ለተደረገው ድጋፍ ምስጋና አቅርበዋል ሲል ባልደረባችን እያሱ ሸግቶ ዘግቧል። የትምህርት ስብራት ለመጠገን ምቹ የመማር ማስተማር ሁኔታዎችን መፍጠር ያስፈልጋል ተባለ። ዘገባው ያስቻሉ አየለ ነው። ሄርሜላ ታይቶ ተጨማሪ አላት። በቴፒ ከተማ ከሚገኙ ሁለተኛ ደረጃ ትምህርት ቤቶች ከፍተኛ ውጤት ያስመዘገቡ ተማሪዎች የእውቅናና ሽልማት መርሃ ግብር ባለድርሻ አካላት በተገኙበት ተካሂዷል። በመርሃ ግብሩ ላይ የተገኙት የቴፒ ከተማ ከንቲባ አቶ ወንድሙ ግርማ እንደገለጹት ባለፉት ተከታታይ ዓመታት የትምህርት ስብራትን ለመጠገን በከተማ ደረጃ የተለያዩ የመፍትሄ አቅጣጫዎችን በማስቀመጥ በተሰሩ ስራዎች ተስፋ ሰጪ ውጤት እየተመዘገበ ይገኛል ብሏል። የትምህርት ጥራትን በማስጠበቅና ለተማሪዎች ውጤት መሻሻል የመምህራን ሚና የጎላ መሆኑን ያነሱት አቶ ወንድሙ ዘርፉን ለመደገፍ ከተማ አስተዳደሩ ሁሌም ዝግጁ እንደሆነ ገልጸዋል። የቴፒ ከተማ ምክትል ከንቲባና የትምህርት ጽህፈት ቤት ኃላፊ አቶ ደመላሽ ገዳ በበኩላቸው አጠቃላይ የትምህርት ዘርፍ ላይ የሚስተዋሉ ችግሮችን መፍታት በሚያስችሉ ጉዳዮች ዙሪያ ባለድርሻ አካላት ጋር ውይይቶችን በማድረግ በተሰሩ ስራዎች መሻሻሎች እየታየ እንደሚገኝ ተናግረዋል። በዚህም በ2017 የትምህርት ዘመን 68 ተማሪዎች የዩኒቨርሲቲ መግቢያ ውጤት ያመጡ መሆናቸውን የተናገሩት የትምህርት ጽህፈት ቤት ኃላፊው ከዚህም ውስጥ 525 ከፍተኛ ውጤት መሆኑንም አንስተዋል። ከፍተኛ ውጤት ያስመዘገቡ ተማሪዎችም በበኩላቸው ትምህርት ላይ ትኩረት በማድረግና ጊዜ ጊዜያቸውን በአግባቡ በመጠቀም ላመጡት ውጤት ደስተኛ ስለመሆናቸው ገልጸው ቀጣይም ለተሻለ ለውጥ ጥረት እንደሚያደርጉ ተናግረዋል። በመጨረሻም በቴፒ ከተማ ከሚገኙ ሁለተኛ ደረጃ ትምህርት ቤቶች ከፍተኛ ውጤት ለማስመዝገብ ተማሪዎች የእውቅናና ሽልማት መርሃ ግብር የክልል የዞን እንዲሁም የቴፒ ከተማ የመንግስት ስራ ኃላፊዎችና ባልድርሻ አካላት በተገኙበት ተካሂዷል። በሸካ ዞን ማሻ ወረዳ ቡና ሻይና ቅመማ ቅመም ዝግጅትና ምርት ዘመን የቡና ምርት ዝግጅትና ግብይት ልማት የ2016/17 የስራ አፈጻጸም እንዲሁም የ2018 ዓ.ም የእቅድ ዙሪያ ባለድርሻ አካላት በተገኙበት መክሯል። ዘገባው የባልደረባችን እንዳልካቸው እንደሻው ነው። በዛብህ ታደሰ ተጨማሪ አለው። በምክክር መድረኩም ምርትና ምርታማነትም መጨመር በሚቻልባቸው በተለይም ከዘር አመራረት ጀምሮ ያሉትን ተግዳሮቶች በመቅረፍ የኢኮኖሚያዊ ተጠቃሚነት ላይ መትጋት እንደሚያስፈልግ ባለድርሻው መክሎበታል። የማሻ ወረዳ ግብርና ደና አካባቢ ጥበቃና ህብረት ልማት ጽፈት ቤት የቡና ምርት ጥራት ቁጥጥር ገበያ ልማትና የምርት ዝግጅት ቡድን አስተባባሪ የሆኑት አቶ ሀብታሙ አንበሎ ባቀረቡት ሰነድ እንዳመላከቱት በርካታ አልሚ ባለሀብቶችና አርሶ አደሮች በቡና ምርትና ምርታማነት ላይ ተሰማርተው በርካታ ስራዎችን በመስራት ላይ እንደሚገኙ ገልጸው ገለጸው ከምርታማነትና ተያያዥ ጉዳዮች በተፈለገው ልክ ምርት ያለመገኘት ችግሮች መኖሩንም ተነስተዋል። ከቡና ምርት አያያዝ ጀምሮ እስከ ማዕከላዊ ገበያ ድረስ ያለውን ትስስር በማጠናከር ከዘርፉ ሊገኝ የሚችለውን ገቢ ለማሳደግ ድጋፍና ክትትል እንደሚያስፈልግም ጠቅሰዋል። የባለድርሻ አካላት ቅንጅታዊ ስራ ያለመኖር፣ የተቋቋመ ግብረ ኃይል ያለመጠናከር፣ ወቅቱን የጠበቀ የግብይት ስርዓት ያለመዘርጋት፣ ህጋዊ የሆነ የአሰራር ማዕቀፎች ተፈጻሚነቶች ላይ የክትትልና ቁጥጥር ማነስ ችግሮች መኖራቸው ከዘርፉ የሚገኙትን ገቢ በተገቢው መንገድ ያለመገኘቱን በውይይት መድረኩ ላይ የተሳተፉት ባለድርሻ አካላት አስተያየት ሰጥተዋል። የማሻ ወረዳ ግብርና ደን አካባቢ ጥበቃ ጽፈት ቤት ኃላፊ አቶ ልሳኖ አለማየሁ በበኩላቸው ቡና ካለው ሀገራዊ ፋይዳ አንጻር የቡና ምርት ስርዓትን በማስያዝ ጥራቱን የማስጠበቅ ጉዳይ ከባለሙያ ጀምሮ ሁሉም ድርሻውን በመወጣት ምርታማነቱን ማነቱን ማሳደግ ይገባልም ብለዋል። የሸካ ዞን ቡና ሻይና ቅመማ ቅመም ጽፈት ቤት ኃላፊ አቶ አዳም ሰገድ ኃይለ ኢየሱስ በበኩላቸው ከአልሚ ባለሀብቶች ላኪ አርሶ አደሮችና አቅራቢ ነጋዴዎች የሚቀርቡ የቡና ምርት መረጃዎችን በተገቢው በማደራጀት ከዘርፉ ሊገኝ የሚችለውን ገቢ ማሳደግ ይገባል ብለዋል። የማሻ ወረዳው ዋና አስተዳዳሪ አቶ መስፍን አዳሾ በበኩላቸው ጥራት የሌለው ምርትና ሕገ ወጥ ግብይት አምራቹና ሸማቹ ማግኘት የሚገባውን ጥቅም የሚያሳጣ ከመሆኑን ባሻገር ወረዳው ከዘርፉ ማግኘት የሚገባውን ገቢ የሚያሳጣ በመሆኑ ባለድርሻ አካላቶች ሕጋዊ እርምጃ እንዲወስዱም ጠይቀዋል። በውይይት መድረኩ ላይ የወረዳው ዋና አስተዳዳሪ አቶ መስፍን አዳሾ የወረዳው ብልጽግና ፓርቲ ቅርንጫ ቅርንጫፍ ጽፈት ቤት ኃላፊ አቶ ደመቀ ወልዴስን ጨምሮ የወረዳና ከተማ የቡና ግብረ ኃይል ባለሀብቶች፣ አቅራቢ ነጋዴዎችና ትምህርት ዘመን የኒውክለር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታወቀ። የኢንስቲዩቱ የድኅረ ምረቃ መርሃ ግብር ዲን ዶክተር ዜና ማርቆስ ባንተ እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ ነው ብለዋል። በሀገሪቱ የኒውክሌር ቴክኖሎጂን እንደ አንድ አማራጭ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት ማስፈለጉን ገልጸዋል። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎችን እየመዘገበ ሲሆን ለዚህም ትምህርት ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ፣ በመካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስና በተመሳሳይ የትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን ተናግሯል ሲል ጋዜጣ ፕላስ ዘግቧል። ፕሬዚዳንት ታዬ አጽቀሥላሴ ከ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን አፍሪካን በኤሌክትሪክ ለማዳረስ ዓላማ ያደረገው ተልዕኮ 300 ኢነርጂ ኢኒሽቲቭ ላይ ተሳተፉ። በአፍሪካ ልማት ባንክ፣ በዓለም ባንክ ቡድን እና በሌሎች ዓለም አቀፍ አጋሮች የሚደገፈው ተልዕኮ 300 ኢነርጂ ኢኒሽቲቭ እስከ 2030 ድረስ በ50 ቢሊዮን ዶላር 300 ሚሊዮን አፍሪካውያንን የኤሌክትሪክ ኃይል ተጠቃሚ ለማድረግ ያለመ ነው። ባለፈው ጥር ወር በታንዛኒያ በተዘጋጀው ተልእኮ 300 ኢነርጂ ኢኒሼቲቭ ስብሰባ ላይ ቡድኑ ውስጥ እንድትካተት አመልክታ ነበር። ለአባልነት የሚያበቃትን ስትራቴጂና የትግበራዊ የጊዜ ሰሌዳዎችን በማዘጋጀት ቁርጠኝነቷን በድጋሜ ለማረጋገጥ የገባችውን ቃልም በተግባር አረጋግጣ ኢኒሼቲቭን መቀላቀሏ ታውቋል። ኢትዮጵያ ኤነርጂ ለማዳረስ ትልቅ ዓላማ ይዛ የተነሳችው ተልእኮ 300 አባል መሆኗ ዓለም አቀፍ የፋይናንስ ተደራሽነትን እንደሚያሳድግ የውጭ ጉዳይ ሚኒስቴር መረጃ ያመላክታል። ይህ የኤነርጂ ኮምፓክት የኢትዮጵያ ሰፊ ታዳሽ ኃይል አቅም ስራ ላይ ለማዋል ቀጠናው ቀጠናው የኃይል ትስስርን እንደሚያሰፋ ተጠቅሷል። ይህ ስኬት ኢትዮጵያ በአፍሪካ የንጹሕ ኢነርጂ ትራንስፎርሜሽን ውስጥ ያላትን ሚና ከማጠናከር ባለፈ የአገሪቱን የኃይል እጥረት በመቅረፍና ዘላቂ ልማትን ለማጎልበት እንደሚያበረታታ ታውቋል ሲል ፋና ሚዲያ ኮርፖሬሽን ዘግቧል። የኢትዮጵያን ብሔራዊ ጥቅምና ለዋለዊነትን በማስጠበቅ የትኛውም ግዳጅ አስተማማኝ ብቃት መወጣት የሚችል ጠንካራ ሰራዊት መገንባት መቻሉን የመከላከያ ሰራዊት ጀኔራል መኮንኖች ገለጹ። ዘገባው የኢትዮጵያ ዜና አገልግሎት ነው። ምንታምር አስፋው ተጨማሪ አላት። የመከላከያ ሰራዊት ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ የኢትዮጵያን ሉዓላዊ ክብር አንድነትና ብሔራዊ ጥቅም በአመራር ልህቀት በአስተማማኝ ደረጃ ጠንካራ ሰራዊት እየገነባ ነው ብለዋል። በአሁኑ ወቅት የመከላከያ ሰራዊት በትጥቅ የተሟላ አስተማማኝ ቁመና ያለው ጠንካራ የሀገር ዘብ መገንባቱን አመልክተው የኢትዮጵያ ታሪካዊ ጠላቶች ግን የሚያስቡት የደከመች ሀገር ማየት እንደነበር ተናግረዋል። የኢትዮጵያ ጠላቶች የመከላከያ ሰራዊት ግዳጁን በአግባቡ መፈጸም የማይችል እንዲሆን በማለም የጥፋቱ ግባቸውን ለማሳካት ቅጀት ውስጥ መሆናቸውን ጠቁመዋል። የኢትዮጵያን አንድነትና ብሔራዊ ጥቅም በአስተማማኝ መልኩ የሚጠብቅ ጠንካራ ቁመና ላይ የሚገኝ የሀገር ዘብ መገንባቱን ገልጸው ለአብነትም በየጊዜው በአስር ሺዎች የሚቆጠሩ ወጣቶች የኢትዮጵያ መከላከያ ሰራዊትን በመቀላቀል የሀገራቸውን ሉዓላዊ አንድነት እያስጠበቁ እንደሚገኙ አብራርተዋል። ሌተናል ጀኔራል አጫሉ ሸለመ ለጦር መኮንኖች መስከረም አስር ቀን 2018 ዓ ም የተሰጠው ሹመት ከዚህ ቀደም ለተመዘገበው ስኬት ብቻ ሳይሆን ተጨማሪ ግዳጅና ተልዕኮ መኖሩን ታሳቢ ያደረገ መሆኑን ጠቁመዋል። ሹመቱ የሰራዊቱን የማድረግ አቅም በማሳደግ ከብረት የጠነከረ ኃይል የመገንባት አካል ተደርጎ የሚወሰድ መሆኑንም አስረድተዋል። የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ብርጋደር ጄኔራል ጌትነት አዳነ በበኩላቸው መንግስት የኢትዮጵያን ብሔራዊ ጥቅምና ፍላጎት ማስጠበቅ የሚያስችሉ ግ ግዙፍ የልማት እቅዶች መያዙን ገልጸው መከላከያ ሰራዊት የኢትዮጵያን ጥቅምና ፍላጎት በመጻረር በተቃርኖ የሚንቀሳቀሱ ኃይሎችን አደብ በማስገዛት የተሰጠውን ግዳጅ በብቃት እየተወጡ እንደሚገኙ አስረድተዋል። ለሰራዊቱ የጦር መኮንኖች የተሰጠው ሹመት በስነ ልቦና የበለጠ በመገንባት የሀገርን ሉዓላዊነት ለማጽናት ቀላል ትርጉም የሚሰጠው አይደለም ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። የኢትዮጵያ ሰራዊት በርካታ የበረሃ ወለድ ውዥንብር መረጃዎችን በጽናት በመወጣት በተግባር ተፈትኖ ያለፈ መሆኑን አንስተው በአሁኑ ወቅትም ጸረ ሰላም ኃይሎችን አደብ በማስገዛት የኢትዮጵያን ብሔራዊ ጥቅምና ሉዓላዊ አንድነትን በማስጠበቅ ለገባለት ቃል ኪዳን ታምኖ እያገለገለ ይገኛል ብለዋል። በቱሪዝም ዘርፍ የሚስተዋሉ ችግሮችን ለመፍታት ጠንካራ የምርምርና ጥናት ስራዎች ወሳኝ መሆናቸውን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። ቱሪዝም ለዘላቂ ለውጥ በሚል መሪ ሀሳብ አምስተኛው ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ጉባኤ እየተካሄደ ይገኛል። ሚኒስትሯ በዚህ ወቅት እንዳሉት ኢትዮጵያ እምቅ ታሪካዊ፣ ባህላዊ እንዲሁም ተፈጥሯዊ ሀብት ያላት ሀገር በመሆኗ ከዘርፉ ማግኘት የሚገባንን ጥቅም ማረጋገጥ ይገባል ብለዋል። ጉባኤው በዘርፉ የተገኙ ጥናትና ምርምር ውጤቶችን ተግባራዊ ለማድረግ ያስችላል ያሉት ሚኒስቴሯ የሚስተዋሉ ችግሮችን ለመለየትና ለመፍታት ጠንካራ የምርምርና ጥናት ስራዎች ወሳኝ መሆናቸውን አንስተዋል። ጉባኤው በዘርፉ ያለውን ጥናትና ምርምር ከማሳደግ ባለፈ እንደ ሀገር ማግኘት የሚገባን ጥቅም እንድናገኝ የሚያስችል መሆኑንም ተናግረዋል። በመድረኩ ኢትዮጵያ ያላትን እምቅ የቱሪዝም አቅም በተለያዩ የዘርፉ ምሁራንና ተሳታፊዎች ጥናታዊ ጽሑፍ ቀርበው ውይይት እየተደረገበት ይገኛል ሲል የኢትዮጵያ ዜና አገልግሎት ዘግበዋል። በትንታኔ ወደ ያዝናቸው ዜናዎች፣ ቡናን ዘመናዊ አሰራር ተከትሎ በማልማታቸው በተተከለበት በአንድ ዓመት ውስጥ ማፍራት መጀመሩን በየኪ ወረዳ አላሞ ቀበሌ ወጣት ሞዴል አርሶ አደሮች ተናገሩ። የየኪ ወረዳ አስተዳደር በበኩሉ ዘንድሮ ብቻ 5000 ሄክታር ያረጁ ቡናዎችን በማስጎንደል በዘመናዊ ቡና ለማስተካት አቅዶ እየሰራ መሆኑን አስታውቀዋል። ዘገባው የጌትነት ገርመው ነው። ተጨማሪ አለው። በኢትዮጵያ ግብርና ምርምር ኬቴፒ ብሔራዊ ቅመማ ቅመም ማዕከል የተሰጣቸውን ምርጥ የቡና ችግኝ ዘመናዊ አሰራርን ተከትለው በማልማታቸው በተከሉበት በአንድ ዓመት ውስጥ ቡናቸው ምርት መስጠት መጀመሩን የኪ ወረዳ አላማው ቀበሌ ሞዴል ወጣት አርሶ አደር ይንገርስ ጌታቸውና ብርሃኑ ጌታቸው የተናገሩት ይሄ ቡና እንግዲህ ከተተከለ ሁለት ዓመት ከሶስት ወሩ ነው። አዎ አንደኛ ይህንን እንደዚህ ያደረገው ነገር ዝርያው ነው፣ ዝርያው ከቴፒ ግብርና ምርምር የተሰጠን ዘር ነው። ቴፒ የሚባል አካባቢያዊ ስም ይሰጠው ተብሎ ቴፒ ተብሎ በከተማዋ ስም የተሰየመ ዝርያ ነው ማለት ነው። እንግዲህ እዚህ ቦታ ላይ እንደምታዩት የተሻሻሉ የቡና ዝርያዎችን ከቴፒ የእርሻና ምርምር ማዕከል በማምጣት እንግዲህ ቡና ላይ በዋነኝነት እየሰራው እገኛለሁ ማለት ነው። ሞዴል አርሶ አደሮቹ አያይዘውም ከዚህ በበለጠ በጥራትና በስፋት ቡናን በማምረት ለማዕከላዊ ገበያ ለማቅረብ እንዲችሉ አሁን ላይ ያለባቸውን የመሬት አቅርቦት ችግር የሚመለከተው አካል እንዲፈታላቸው ጠይቀዋል። ማስተላለፍ የምፈልገው ነገር ይሄ ኃላፊነት ቢሰጠኝ በግሪን ለጋሲ ወይም በአረንጓዴ አሻራ ስም መሬት ተፈልጎ ሰፋ ያለ መሬት ቢሰጠኝ አንደኛ ባ መሬት ብቻ በመሆኑ ነው ና ያረጁና እና ምርታማ ያልሆኑ ቡናዎችን ዘመናዊና ምርታማነታቸው በምርምር ማዕከል በተረጋገጡት በመተካት ረገድ ሁሉም ትኩረት ሰጥቶ እንዲሰራ በኢትዮጵያ ግብርና ምርምር የቴፒ ብሔራዊ ቅመማ ቅመም ማዕከል ዳይሬክተር ዶክተር ደረጀ ቱሉ አሳስበዋል። ከቅመማ ቅመም ቀጥሎ ደግሞ የሎላንድ የዝቅተኛ መሬት ላይ የሚሆኑ የቡና ዝርያዎችን እዚህ የተለያየ ዝርያዎች አሉ። እነዚህ ዝርያዎች ያው ከጥናት ካለቁ በኋላ እኛ ቴክኖሎጂ የምንለው አንደኛ ዝርያ ነው፣ አሰራሩ ነው፣ እነዚህ ናቸው። እነዚህ ከወጡ በኋላ ለአርሶ አደሩ እናደርሳለን። አርሶ አደሩ ከመለቀም ጀምሮ እስከ አደራረቅ ድረስ ገበያ እስከ ሚልክ ድረስ ልዩ ትኩረት ሰጥቶ እንዲሰሩ መልእክቴን ለማስተላለፍ ፈልጋለሁ። ወጣቱም እኛ ጋር ያው ከስራዎቹን ውጤታማነት አንጻር አይተናል። በአነስተኛ አምስት ሄክታር በማይሞላ ማሳ ላይ ነው ይህን ስራ እየሰራ ያለውና ውጤታማነቱን ካየን በኋላ ያቀረበውን ጥያቄ ቀጣይ በራሳችን እቅድ ውስጥ አስገብተን በሚመለከታቸው አካላት ጋር ተነጋግረን ያው በየደረጃው ምላሽ የምንሰጥ ይሆናልና አድማጮች ከማሻ ኤፍኤም 38 የሚተላለፈው የሰዓቱ ዜና እንደቀጠለ ነው። የዘንድሮ ደመራና መስቀል በዓል በሰላም እንዲከበር የቅድመ ዝግጅት ስራ መጠናቀቁን የማሻ ከተማ ፖሊስ ጽህፈት ቤት አስታወቀ። ዘገባው የበዛብህ ታደሰ ነው። ተጫማሽ ነው። በዓሉን ስናከብር የተለመደውን ጨዋነት በተላበሰ መልኩ መሆን እንዳለበት አስገንዝበው መላይ የጸጥታ አካላት በዓሉ በሰላም እንዲጠናቀቅ አስፈላጊውን ቅድመ ዝግጅት ማድረጉን ተናግረዋል። ይህንን በዓል እንዲያከብር ከተማው በአስራ ዘጠኝ መንደሮች እየተከፈለ ነው። ሁሉም በአስራ ዘጠኝ ቀጠጠኝ መንደሮች እየተከፈለ ነው። ሁሉም በአስራ ዘጠኝ ቀጠናዎች ላይ ያሳል። በየአካባቢው ደመራ የሚደመር በመሆኑ ተቀጣጣይ የሆኑ የእንጨት እንዲሁም ኤሌክትሪክ አጠቃቀማችን ጥንቃቄ በተሞላ መንገድ መሆን እንደሚገባም አስታውቀዋል። ከትራፊክ ከመብራትና ከቃጠሎ አደጋ ራሳቸውን እንድጠብቁ መልእክት የማስተላለፍ ስራ ተሰርቷል። ወደ በዓሉ ሲንቀሳቀሱ ቤታ ሰዎቻቸውን እንዲጠብቁ ንብረቶቻቸውን እንዲጠብቁ ከተለያዩ የወንጀል ተግባራት ራሳቸውና ንብረቶቻቸውን እንዲጠብቁ ከህብረተሰቡ ጋር ውይይት ተደርጓል። ዚህም ባለፈ የፖሊስ አባላትን በየቀጠና በመመደብ የጸጥታ የማስከበር ስራ ከአካባቢ ሚሊሻ ጋር ተባብሮ እየሰራ ነው ያለው። በበዓል ወቅት የትራፊክ አደጋን በመከላከልና ከታሪፍ በላይ ክፍያ ጋር ያሉ አላግባብ ጭማሪ እና በግብይት ወቅት የሚፈጸሙ የተለያዩ ህገ ወጥ ድርጊቶች ህብረተሰቡ ጥንቃቄ እንዲያደርግ ጠይቀዋል። አስቀድሞ በርካታ ስራዎች ተሰርቷል። ምክንያቱም ከበዓሉ ጋር በተያያዘ ሀሰተኛ የብር ኖት ዝውውሮች ሊኖሩ ስለሚችሉ ህብረቱ በዚህ እንዳይጋለ በሌላም ባዕድ ነገሮች ከምግቦች ጋር ከበርበሬ ጋር ቀፍ ዱቄት ጋር ከነዚህ ከቅቤ ጋር ከተለያዩ የበዓል ዝግጅት ላይ ከሚጠቅሙ ምግቦች ጋር ባዕድ ነገሮች ተቀላቅሎ እንዳይሸጡ ግንዛቤ የመፍጠር ስራ ተሰርቷል። በዓላት ወቅት የጸጥታ ችግሮች በሚከሰቱበት ጊዜ የፖሊስ መረጃ ክፍል የትራፊክ ፖሊስ የወንጀል መከላከል ስልኮችን በየቦታ በመለጠፍ የግንኙነት ስልታችን በነዚህ ስልኮች ግንኙነት እንዲያደርጉ መስመር ተዘርግተዋል። በየአካባቢው ሰላምን የሚያደፈርሱ ሁኔታዎች ሲታዩ ለጸጥታ አካላት መረጃ በመስጠት የበኩላቸውን ኃላፊነት እንዲወጡ አሳስበዋል። ከህብረተሰቡ ብዙ ነገር ይጠበቃል። ምክንያቱም ወንጀል የመከላከል የአንድ ግለሰብ ወይም የአንድ ቡድን ድርሻ ብቻም ሳይሆን ህዝብ ያለ ፖሊስ ፖሊስ ያለ ህዝብ የትኛውንም የወንጀል መከላከል ማዕከል ስኬታማ ሊያደርግ ስለማይችል እያንዳንዱ የከተማ ነዋሪ ከጎናችን መሆን ይገባል። አዳዲስ ነገሮች ሲያጋጥሙ፣ ጸጉረ ለውጦች ሲያጋጥሙ፣ ክስተቶች ሲያጋጥሙ ባሰራጨነውና ባስተላለፍነው የስልክ መልእክቶቻችን መልእክት በማስተላለፍ ቆባ በመስጠት ይገዛ በመስጠት ወንጀል በመከላከል ረገድ እኛን ሊደግፉ ይገባል። ስለዚህ ህዝቡ ከጎናችን ሊሆን ይገባል። የመልእክት ይተላለፍልኝ ዘንድ እጠይቃለሁ። በመጨረሻም በመላ ሀገሪቱ ዳር ድንበር ለማስከበር የሚዋደቀው መከላከያና የኢትዮጵያ ህዝብ እንኳን ለደመራና መስቀል በዓል አደረሳችሁ መልካም ምኞታቸውን አስተላልፈዋል። እዚህ በቅርብ ያሉ ህዝቦቻችንም በቅርብ እናገኛለን። ነገር ግን የሀገሪቱን ሉዓላዊነት ለመጠበቅ በየዳር ድንበሩ ሆነው በዓላቸውን ጊዜያቸውን ለህዝብ ክብርና ለአገር ክብር ብለው አሁን በየምሽጉ በየጠረፉ ያሉ የኢትዮጵያ መከላከያ ሰራዊትና አጠቃላይ የጸጥታ ኃይሎች እንኳን ለዚህ የመስቀል በዓል በሰላም አደረ ረሳችሁ የሚል መልእክት እንደተላለፍልኝ እጠይቃለሁ።